እንዴት አላችሁ የተወደዳችሁ የማንቸስተር ዩናይትዱ ካሰሚሮ ትንሣኤ መቼስ በጣም አስደናቂ ነው አይደለም? በቅርብ ጊዜ በተለይ በዩሮፓ ሊግ ጨዋታዎች እያሳየ ያለው ብቃት ግሩም ከመሆኑ የተነሳ በእኔ እምነት ማንቸስተር ዩናይትድ ያለ ካሰሚሮ እንደዚህ ያለ ጉልህ አስተዋጽኦ ለዩሮፓ ሊግ ፍጻሜ አይደርስም ነበር ብዬ ገምታለሁ። ምክንያቱም በእያንዳንዱ ጨዋታ የሰጠውን ጥቅም ስናይ በጣም የጎላ ድርሻ ኖሮት እናገኛለን። በጣም ከፍ ያለ ጥቅም የሰጠበት አንድ ጨዋታ የሊዮን ጨዋታ ነው። ያ የሊዮን ጨዋታ ለዘመናት በማንቸስተር ዩናይትድ ደጋፊዎችም ግን በጠቅላላው በእግር ኳስ ወዳጆችም ትውስታ ውስጥ ረጅም ጊዜ የሚቆይ የማይዘነጋ አይነት ጨዋታ ነው። ያ ጨዋታ ብዙ አክተሮች አሉት። ከነዛ አክተሮች መካከል ከዋናዎቹ ተርታ ምናልባት ቀዳሚው ካሰሚሮ ይመስለኛል። ያንን የሊዲንግ ሮል የዋና አክተርነት ሚና የተጫወተው ተጫዋች እዚያ ጨዋታ ላይ የሶስቱ ጎሎች ቀጥተኛ ባለቤት እርሱ ነው። የዩናይትድን ተስፋ ያለመለመችው የፍጹም ቅጣት ምት ስትገኝ ጥፋት የተሰራው እሱ ላይ ነው። ማንቸስተር ዩናይትድ አራት ለአራት የሆነበትን ጎል ኮቢ ሜኑ ሲያስቆጥር ያንን የመጨረሻ ኳስ የሰጠው እርሱ ነው። ከዚያ ያንን የመጨረሻውን ድራማዊ ቅጽበት ሃሪ መጓየር ሲያስቆጥር በጣም ውብ ኳስ እኔ እንደምለው እንደ ኬቨን ደ ብሮይን አይነት ድንቅ ክሮስ ወደ ሳጥን የላከውም ካሰሚሮ ነው። እነዚህ ሶስት ጎሎች ናቸው ይህንን ጨዋታ የማይዘነጋ ያደረጉት፣ በኋላም ዩናይትድን ለዩሮፓ ሊግ ግማሽ ፍጻሜ ያሸጋገሩት በሞመንት ደግሞ በኢሞሽናል ሞመንት ደግሞ ከዘጠና ዘጠኙ የፍጻሜ ጨዋታ ጋር የሚነጻጽር ኮንቴክስቱ የተለያየ ነው። የጨዋታው ክብደት የተለያየ ነው። የቡድኖቹ መጠንና ስኬት የተለያየ ነው። ነገር ግን በዛ ቅጽበት በፈጠረው የስሜት ግለት ልታነጻጽሩት ትችላላችሁ። ከዚያ ሶስት ወራት አስቀድሞ ግን የዚህ ተጫዋች ሁኔታ ከዚህ እጅግ የተለየ ነበር። እንዲህ አይነት የጎላ ድርሻ ይኖረዋል ብሎ ለማሰብ በማይመች አስቸጋሪ ሰሞናት ላይ እያለፈ ነበር። ማንም ሰው እንዲህ ብሎ ሊገምት አይችልም። ያው የስፖርቱንም የህይወትንም የማይተነበዩ መሆን የሚያሳይ ነው። ምክንያቱም ተጫዋቹ 14 ጨዋታዎችን ማንቸስተር ዩናይትድ ከታሳስ መጀመሪያ ጀምሮ እስከ የካቲት መጀመሪያ ድረስ ሲያደርግ በድምር በነዚህ 13 ጨዋታዎች ላይ 136 ደቂቃ ብቻ ነበር የተጫወተ። ከ14ቱ ጨዋታዎች አንዱን ብቻ ነበር የጀመረው ከኒውካስል ዩናይትድ ጋር በተደረገው ጨዋታ እሱንም ጨዋታው አንድ ሰዓት እንደሆነው አሰልጣኝ ሩበን አሞሪም ቀይሮ አስወጥቶታል። ከነዚህ 14 ጨዋታዎች በሁለት ወር ገደማ በተደረጉት ጨዋታዎች ላይ በዘጠኙ አሰልጣኙ ቤንች ላይ ብቻ አስቀምጦት አንዱንም ጨዋታ ከተጠባባቂ ወንበር ላይ ሳይነሳ ነበር ያጠናቀቀው። ከእሱ የበለጠ ወጣቱ ቶቢ ኮሊየር ወይም ሜኑ ይሰለፉ ነበር። የማንቸስተር ዩናይትድ የመጫወቻ ቀናቱ ያበቁም ይመስል ነበር። ከዚያ በኋላ አገግሞ እንዲህ አይነት ጥቅም ይሰጣል፣ ዩናይትድ በሚቀጥሉ ዓመት በቻምፒየንስ ሊግ የሚያሳትፈውን ቲኬት ዩሮፓ ሊግን በማሸነፍ ከቆረጠ ኢንስትሩመንታል የሆነው ተጫዋች እሱ ይሆናል ብሎ ያኔ በታህሳስ በጥርና በየካቲት መጀመሪያ ለማሰብ ይቸግር ነበር። ተጫዋቹ ጥቅም አልባ መስሎ ነበር በእነዚያ ሰሞኖች። ግን አሁን ሁለተኛ እድል ወይም ሊዝ ኦፍ ላይፍ አግኝቷል። በተለይ በዩሮፓ ሊግ አንድም አሰልጣኙ እንደሚለው በውድድሩ ባህሪ ምክንያት ነው። አሰልጣኝ ሩበን አሞሪም ብዙ ጊዜ ለምንድን ነው እነዚሁ ተመሳሳይ ተጫዋቾች በአውሮፓ በሁሉም ውድድሮች ከተሳተፉት ሰባ በላይ ቡድኖች ያልተሸነፈ ብቸኛው ቡድን የሆነው በፕሪምየር ሊግ 15 ጨዋታ የተሸነፈው በ50 ዓመት ውስጥ ደካማው የሊግ ቡድን የሆነው በአውሮፓ ግን ለዩሮፓ ሊግ ፍጻሜ የደረሰው ተብሎ ሲጠየቅ የፕሪምየር ሊግ ጨዋታዎች የበለጠ ፊዚካል፣ የበለጠ ኢንቴንስ ናቸው። የዩሮፓ ሊግ ፍጥነትና ኢንቴንሲቲ ከፕሪምየር ሊግ ጋር አይነጻጸርም። ለካሰሚሮ ለመጓየር፣ ለሊንደሎፍ ሳይቀር ለዚህ ጊዜ የሚመቸው በዚህ ምክንያት ነው የሚል አስተያየት ይሰጣል። አሁን እንግዲህ ማንቸስተር ዩናይትድ ብቻ ሳይሆን ቶተንሃምን በተመሳሳይ ማዕቀፍ መታየት አለበት። ቶተናም በዚህ ውድድር ዘመን ካደረጋቸው ጨዋታዎች ከግማሽ በላይ የሚሆኑትን ተሸንፏል። 19 የሊግ ጨዋታዎችን ተረቷል። ከዩናይትድ ሽንፈቶች ጋር ከደመርን ሁለቱ ቡድኖች በጋራ 35 ጨዋታዎችን ተሸንፈዋል። ቶተናምም ቢሆን ከክርስቲያን ግሮስ ዓመታት በኋላ አንዳንዶቹ ደግሞ ወደኋላም ስበው ኦሲ አርዲለስ ቡድኑን ያሰለጥን ከነበረበት ዘመን በኋላ ደካማው ቡድን ነው ይሉታል። ሁለቱም ቡድኖች በ30 እና በ50 ዓመት ውስጥ መጥፎ የሊግ ሲዝን እያሳለፉ ያሉ ቡድኖች ናቸው። ነገር ግን አንደኛው ምክንያት ለእንግሊዝ ቡድኖች የዩሮፓ ሊግ ፍጥነትና ኢንቴንሲቲ ከፕሪምየር ሊጉ ጋር ብታወዳደሩት በጣም ይቀላቸዋል። ስለዚህ ሁለቱም ቡድኖች በአውሮፓ ውድድሮች ስኬታማ ሲሆኑ ለአንዳንዶቹ ተጫዋቾች እድል የሚሰጥ ነው። ለምሳሌ የካሰሚሮ ምርጦቹ ፐርፎርማንሶች ሁሉ በአብዛኛው በዩሮፓ ሊግ የመሆናቸው ምክንያት ከኳስ ጋር ጊዜ የሚያገኝበት ውድድር ስለሆነ ነው። ወይም አሰልጣኙ ምክንያቱ እሱ ነው ብሎ ያስባል። ዩሮፓ ሊግ ከፕሪምየር ሊግ ጋር ተመሳሳይ ፍጥነት ያለው ባለመሆኑ ምክንያት። ነገር ግን አሰልጣኙም አንዳንድ ያደረጋቸው ለውጦች አሉ። የእሱን ሚና በተመለከተ በመጀመሪያዎቹ አሰልጣኙ ኃላፊነቱን በተረከበባቸው ሳምንታት የቡድኑ ሁለት አማካዮች ቡድኑ ፕሬስ በሚያደርግበት ጊዜ ተጨማሪ የፕሬሲንግ ቁጥር እንዲሰጡ በአብዛኛው በላይኛው የሜዳ ክፍል እንዲያሳልፉ ይፈልግ ነበር። ስለዚህ ሰፊ የሜዳ ክፍል ሪከቨር ማድረግ አለባቸው። ማንቸስተር ዩናይትድ ኳሱን በላይኛው የሜዳ ክፍል ማስቀረት ካልቻለ ነው። የተጋጣሚ ቡድን ከመሃል ሜዳው የሚያልፍ ከሆነ፣ ካሰሚሮ ሰፊ የሜዳ ክፍል መከላከል አለበት። ያንን እንዲያደርግ የሚገደድ ከሆነ አሁን ባለበት እድሜ ምክንያት ምንም እንኳ በጣም የሚደነቅ ፕሮፌሽናል ቢሆንም 25 ዓመቱ አይደለም እና ሰፊ የሜዳ ክፍል ከቨር እያደረገ ለ90 ደቂቃ በሀይ ኢንቴንሲቲ እግር ኳስ መጫወት አይችልም። ስለዚህ አሰልጣኙ አንዳንድ ምንድነው ሪአጀስትመንቶች አደረግ። ስለዚህ ዩናይትድ ኳስ በሚያጣበት ጊዜ ወደ ኋላ እንዲመለስ፣ ዲፕ እንዲጫወት፣ ውስን የሜዳ ክፍል እንዲከላከል፣ ዊንግ ባኮቹ የበለጠ ፕሬስ እንዲያደርጉ ማድረግ ጀመረ አሰልጣኝ። ነገር ግን በብዙዎቹ የዩሮፓ ሊግ ጨዋታዎችም ማንቸስተር ዩናይትድ በተለይ ከሜዳ ውጪ የበለጠ የሎ ብሎክ እና የመልሶ ማጥቃት ቡድን ስለሆነ ብዙ ወጣ እያለ ያን ያህል ረጅም የሜዳ ጊዜን ፕሬስ እያደረገ በፕሬሲንግ ለመሸፈን እየሞከረ ጊዜውን የሚያሳለፍ ቡድን አልነበርም። በተቻለ መጠን ሚኒማሊስት የሆነ እግር ኳስ የሚጫወት ቡድን ስለነበር ካሰሚሮ የበለጠ የሚስማማውን ለመሃል ተከላካዮቹ ቀርቦ በቂ ሽፋን የሚሰጥ የሚከላከልበት የሜዳ ስፍራ የተወሰነለት የሚጫወትበት እግር ኳስም ከፕሪምየር ሊግ አንጻር ሲታይ በፍጥነት ዝቅ ያለ መሆኑ ያለምንም ጥያቄ ጠቅሞታል። አሁን ዩናይትድ ለዩሮፓ ሊግ ፍጻሜ ሲደርስ አንደኛው ምክንያት አሰልጣኙም ብዙ ጊዜ የሚያነሳው ስለሆነ ነው። ይህንን የምጠቅሰው ከማይነኩት ያንን የቢልባዎ ጨዋታ ከሚጀምሩት በእርግጠኝነት የመጀመሪያ አሰላለፍ ውስጥ ይካተታሉ ብለን ከምናነሳቸው ተጫዋቾች መካከል አንደኛው ነው። እንግዲህ አሁን ያ የቶተናም ጨዋታ በፕሪምየር ሊግ ፔስ ይደረጋል ወይ እሱን የፍጻሜ ጨዋታ ላይ መልሱን እናገኘዋለን። የፍጻሜ ጨዋታ ስነልቦና የተለየ እንደ ፕሪምየር ሊግ አይደለም፣ በፕሪምየር ሊግ ቡድኖች መካከል የሚደረግም ቢሆን። ካሰሚሮ በመጣበት ዓመት በማንቸስተር ዩናይትድ የነበረው ተጽዕኖ በጣም ከፍተኛ ነበር። መጀመሪያ አካባቢው ታስታውሱ እንደሆነ አሰልጣኝ ኤሪክ ተን ሃግ የሀገራቸውን ልጅ በአያክስ ያሰለጠኑትን ፍራንኪ ዲዮንግን ነበር ከአያክስ ማምጣት ይፈልጉ የነበሩት። ክረምቱን ሙሉ ዲዮንግ ዲዮንግ ሲባል ቆየ የሚሳካም ይመስል ነበር። መጨረሻ ላይ ግን ተጫዋቹ ከባርሰሎና መልቀቅ ባለመፈለጉ የተነሳ ይሄ ዝውውር ጫፍ አልደረሰም። ስለዚህ ሌላኛውን አማካይ ግን በስታይል ከዲዮንግ የተለየውን ያንን የጥልቅ አማካይነት ሚና ኢንተርፕሬት የሚያደርግበት መንገድ ሌላ አይነት የሆነውን ተጫዋች አመጡት። ይሄ በሳቸው ዘመን ማንቸስተር ዩናይትድ የተጫወተበትን የእግር ኳስ አይነት የወሰነ ዝውውር ነው። ዲዮንግ ቢፈርምላቸው ኖሮ ሀሳባቸው የሚድፊልድ ኮንትሮለሩ የበለጠ ፓሰር የሆነውን የበለጠ የፕሌ ሜኪንግ ችሎታ ያለውን ዲዮንግን ማምጣት ነበር። ነገር ግን የእሱ ዝውር አልሳካ ሲል የተለየ ስታይል ያለውን ተጫዋች ነው ያመጡት። ስለዚህ ታስታውሱ እንደሆነ የመጀመሪያቸው ሁለት ጨዋታዎች በአያክስ የገነቡትን አይነት ቡድን በዩናይትድ ለመስራት ነበር የሞከሩት። ግን እነዚ ሁለት ሽንፈቶች አስደነገጧቸው። የነዚ ሁለት ሽንፈቶች ሪያክሽንም ነው ማለት ይቻላል። የካሰሚሮ ዝውውር ግን ዩናይትድ በዛ ዓመት የተጫወተንበትንም መንገድ ሁለቱ ጨዋታዎችና ይሄ ዝውውር ወስነውታል። ዩናይትድ በቴንሃግ የመጀመሪያው ሲዝን ጥሩ ሲዝን ነበር። ሶስተኛ ሆኖን የጨረሰው፣ የሊካፕ አሸንፏል፣ ኤፍኤ ካፕ ፍጻሜ ደርሷል። ዩሮፓ ሊጉም ላይ የሴቪያው ጨዋታ እጁ ላይ የነበረ የሁለት ለዜሮ ውጤት ነበር። ካሰሚሮ ተጎዳ፣ እንደዚህ ሆነ። መጨረሻ ላይ መርሱ ጨዋታ ተሸነፈ። ያንንም ጨዋታ ሁለት እኩል ጨረሽ እንጂ ባርሴሎና ና ሰውጥቷል ሩ ፍጻሜ ድረስ ተጉዟል። በዚያ ሲዝን ውስጥ የካሰሚሮ ሚና ከፍተኛ ነው። ደም ሰሞኑን አንድ ቃለ ምልልሱ ላይ ይህ ተጫዋች እኮ አምስት ጊዜ ቻምፒየንስ ሊግ ያሸነፈ ነው። በአራቱ ቻምፒየንስ ሊጎች ፍጻሜ ተጫውቷል። የብራዚል ብሔራዊ ድን ወሳኝ ተጫዋች ሆኖ ዓመታትን አሳልፏል። ስለዚህ ወርቃማ ዓመታቱ በሪያል ማድሪድ ያሳለፋቸው አመታት ናቸው። የአንተ ምርጡ ሲዝን የትኛው ነው ተብሎ ተጠይቆ የኔ ምርጡ ሲዝን በግል ማለት ሆነው በማንቸስተር ዩናይትድ ያሳለፍኩት የ2022/23 የውድድር ዘመን ነዋል። በግሌ የደመቅኩበት የውድድር ዘመን የሚለው ያንን ነው። ለነገሩ በሪያል ማድሪድ የማያደርጋቸውን ነገሮች ያደርጋየን በማድሪድ ከአማካይ ተከላካይነቱ ከኳስ ነጣቂነቱ ከቡድን ሚዛን አስጠባቂነቱ ባሻገር አንዳንድ ቁልፍ ጎሎች እንደሚያስቆጥር እናውቅ ነበር፣ በሹት ይሁን በቆመ ኳስ ጊዜ በዩናይትድ ያኔ አንድ ያስገረመን ነገር በሪያል ማድሪድ ዋናው ፓሰር እንዲሆን አይጠበቅም። ምክንያቱም ክሩስና ሞድሪች አሉ። ለነሱ መስጠት ኳስ ቀምቶ ለነሱ የመስጠት ኃላፊነት ከዛ በኋላ እነሱ ጨዋታውን የማደራጀት ሚናን ይወጣሉ። በማንቸስተር ዩናይትድ ግን የበለጠ ፓሰር ሆኖ አየ የሚያስደነቁ ፓሶችንም ማቀበል የሚችል ተጫዋች መሆኑን አየን እና ያንን የወሰደውንም ኃላፊነት ሌሎች ችሎታውን ለማሳየት እንደጠቀመው ገልጿል። ስለዚህ የኔ ምርጡ ሲዝን የሚለው ያንን የውድድር ዘመን ነው። ያለፈው ዓመት ግን የከፋ ነበር። አሁን ቅድም እንዳልኩት አሰልጣኝ ሩበን አሞሪም በመምጣቱ ምክንያት ብቻ አይደለም ወደ ተጠባባቂ ወንበር የወረደው። ባለፈው የውድድር ዘመን ለምሳሌ የኤፍ ኤ ካፕ ፍጻሜ ጨዋታ ላይ አሰልጣኙ ከሱ ይልቅ የመረጡት ሶፊያን አምረባትን ነበር። ባለፈው ዓመት በተለይ በመጨረሻዎቹ ወራት ዩናይትድ የመሀል ተከላካዮች ጉዳት ፈትኖት ስለነበር አሰልጣኝ አሞሪም የመሀል ተከላካይ አድርገው ሊጠቀሙበት ሲወስኑ በፕሮፌሽናል ጠባይ ያለማንገራገር ያንን ሚና ተቀብሎ ተጫውቷል። ግን የሱ ቦታ አልነበረም እና ትልልቅ ስህተቶች ይሰራ ነበር። ከአርሰናል ጋር በነበረው ጨዋታ ኦፍሳይድ መጠበቅ አልቻለም። ፍጹም ተዘናግቶ ዩናይትድ በአርሰናል አንድ ለ ዜሮ ሲሸነፍ የጎሉ ዋና ጥፋተኛው ከልፕሪት እሱን የነበረው በተለየ ፓላስን ጨዋታ አራት ለዜሮ ሲሸነፉ በማንቸስተር ዩናይትድ መለያ የእሱ መጥፎ ፐርፎርማንስ ነበር። ግን ያለ ቦታውን የተጫወተው የመሃል ተከላካይ ሆኖ ነበር ይጫወት የነበረው። በዚህም ዓመት አሰልጣኝ ቴንሃግ ከመሰናበታቸውን በፊት ጭምር ለምሳሌ በሊቨርፑል ሁለት ለዜሮ ይመሩ በነበረበት ጊዜ ቴንሃግ መጀመሪያ ቀይሮ ያስወጡት እሱን ነው። ከረፍት ሲመለሱ በወጣቱ ቶቢ ኮልየር የተኩት በሌሎችም ብዙ ጨዋታዎች ላይ እንደዚያ ነበር። ነገር ግን የእሱ ተርኒንግ ፖይንት የጀመረው ወደ ስፔን ሲመለስ በሳንሴባስቲያን ባስቲያን ከሪያል ቤቲስ ጋር በአኒወታ ሲጫወቱ ያ ጨዋታ ለእሱ በጣም ወሳኝ የጥፋት ነጥብ ነበር። ማኑዌል ኡጋርቴ ተጎድቶ ስለነበር አሰልጣኙ በተከታታይ ጨዋታዎች ቤንች ያደረጉትን የመሰለፍም ደቂቃ ብዙ ያልሰጡትን ተጫዋች የግድ አስጀመሩት። የመጀመሪያ አሰላለፍ ውስጥ ተካተተ። እና እዛ ጨዋታ ላይ አስደናቂ ነበር። በእኔ አስተያየት የጨዋታው ኮከብ የነበረው እርሱ ነው። በመልሱም ጨዋታ እንደዚሁ አራት ለአንድ ሲያሸንፉ ይህንኑ የስፔን ቡድን ሶሲዳድን እንደገና አስደናቂ ነበር። ከዚያ በኋላ ዩናይትድ በዩሮፓ ሊግ እየገፋ በሄደ ቁጥር እንዲያውም በሊግ ጨዋታዎች ላይ ተጫዋቹ ለዩሮፓ ሊግ ጨዋታዎች ለመቆጠብ በማሰብ እየቀየሩ ያስወጡታል ወይ ያሳርፉታል። አሰልጣኙ በቅርብ ጊዜም አንድ አስተያየት ሰጥተው ነበር እንግዲህ አሁን የእሱን የፕሬሲንግ ሚና ወስነውታል ግን ሌላ ያደረጉት ነገር እኔ ከታክቲካዊ የሽግሽጉና በዩሮፓ ሊግ ካለው የጨዋታ ኢንቴንሲቲ አንጻር ብቻ አይደለም ነገሩን ማየው አሉ አንስተውታል አንስቶታል አንተ ብሎ ይቀለኛል ሩበና ሞሪምን ሲጫወት ያየሁትን ሰው በምን ምክንያት እንደሆነ አላውቅም አንቱ ማለት ይከብደኛል በጣም ጓርዲዮላን አሁን እስካሁን ድረስ አንተ እንለዋለ ዚዳንን እስካሁን ድረስ አንተ እንለዋለ እንግዲህ ሁለቱም ከአሞሪም ከአስር ዓመት በላይ የሚበልጡ ናቸው። አሞሪም የዓለም ዋንጫ እኮ ተጫውቷል። 2010 ወይ 2014 የዓለም ዋንጫ ላይ ናኒ ከተጎዳ በኋላ ተካቶ ነበር፣ የዓለም ዋንጫ ላይ ለቤንፊካም ሲጫወት እናስታውሰዋለን። ስለዚህ የበለጠ የሚቀለኝ አንተ ብለው ነው አርቴታን፣ ኮንቴን፣ አሞሪምን፣ ዚዳንን፣ ፔፕን፣ ኤንሪኬን እኔ ሲጫወቱ ያየኋቸውን ሁሉ አንተ ስላቸው ይቀለኛል፣ እና ከሪስፔክት መጉደል አይደለም ከአክብሮት ማነስ አይደለም፣ ግን እንደዚሁ ለንግግር ይቀለኛል። እንዲያውም በግል ንግግራችን እኮ አሌክስ ፈርጉሰንንም አንተ፣ አርሰን ቬንገርንም አንተ፣ አንቼሎቲንም አንተ ነው የምንላቸው። እንዲያውም ነገር ግን እንደው ለሚዲያም ቢሆን አሙሪምን አንተ ብለው ወዳሉ እና ይህ አሰልጣኝ ምን ይናገራል? ቅድም እንዳልኩት ከውድድሩ ባህሪ ባሻገር የእሱን የራኒንግ ስታቲስቲክስ አይቻለሁ ይላል። ዴታው አለን። ነገሩ የሚጠበቅ ነው። ዴታው ላይ ታዩታላችሁ፣ ምን ያህል ጠንክሮ እንደሰራ ማየት ይቻላል ይላሉ። አሁን በዚህ ዓመት አንድ በአይን የምናስተውለው ነገር ትንሽ ቀጠና አላለም ወይ? ከአምና አምና የበለጠ ስቲፍ ነገር ነበር። አሁን ቀለልም ያለ ይመስለኛል። ያ ደግሞ ለሞቢሊቲም ጠቅሞታል። ግን ካሰሚሮን የእግር ኳስ ሕይወቱን በሙሉ ካያችሁት ምንም እንኳ ጀሚ ካራገር ወጥቶ የውድድር ዘመኑ በተለይ ከዛ የሊቨርፑል ጨዋታ በኋላ እግር ኳስ ሳይተውህ በፊት ተው እግር ኳስን የሚል አስተያየት ሰጥቶ ነው። ነገር ግን ተጫዋቹ ሁሌም በማድሪድን በነበረበት ጊዜ የነበረው ፕሮፌሽናል ጠባይ በጣም የሚመሰገን እና የሚደነቅ ነው። አንድ ጊዜ አስታውሳለሁ፣ የኮፓ አሜሪካ ተሳትፎ ላይ ስለነበር ከብራዚል ብሔራዊ ቡድን ጋር የሪያል ማድሪድ የቅድመ ውድድር ዘመን ዝግጅት ላይ አልተሳተፍም። ዚዳን ወደ ሪያል ማድሪድ ከተመለሰ በኋላ በነበረው የመጀመሪያው ፕሪሲዝን ማለት ነው። ከዚያ ከቤተሰቦቹ ጋር ውብ ባህር፣ የጠራ ሰማይ፣ የሚሞቅ አየር ወዳለበት ቦታ ለመሄድ ተሰናዳ ሁሉም ተጫዋቾች እንደሚያደርጉት ትኬት ሁሉ ዝግጁ ነበር። በማግስቱ ሊበር ይላሉ። ግን ከዚያ በፊት በነበረው ምሽት በቅድመ ውድድር ዘመን ዝግጅት በዩናይትድ ስቴትስ የዚዳን ሪያል ማድሪድ የዝግጅት ጨዋታ ነው እንግዲህ በዴጎ ሲሞኔ አትሌቲኮ ማድሪድ 7 ለሶስት ሲሸነፋይ እና አሁን ቡድኑ ከመቼውም ጊዜ በላይ እኔን ይፈልገኛል ብሎ እረፍቱን ትቶ የቤተሰቦቹንም እረፍት ትቶ ወዲያው ነው ወደ ማድሪድ የተመለሰው ቡድኑንም የተቀላቀለው ይህን ያህል ነው። ፕሮፌሽናል ኮሚትመንቱ ማለት ነው። ለስራው ያለው ምግባር ብዙ የሚደነቅ ነው። ሌላ አንድ አስታውሳለሁ። ስለ ስለሱ ሳነብ ከጨዋታዎች በፊት ዋይ ስካውት ስማርት ስካውት ላይ እየገባ እንግዲህ እነዚህ አሁን ማንም ሰው ገብቶ ዴታ የሚያገኝባቸው አይደሉም። በክፍያ ብቻ ዴታ የሚገኝባቸው የአድቫንስድ ዴታ የሚያቀርቡ ትልልቅ የዴታ ካምፓኒዎች ናቸው በጣም ጥልቅ የአንደርላይንግ ዴታ ስታቲስቲካል ሞዴሎች የሚሰጡ ናቸው። ስለዚህ ለምሳሌ አንድ ጨዋታ ከማድረጉ አስቀድሞ በሱ በሚጫወትበት የሜዳ ክፍል ባላጋራው ሆኖ የሚጫወተውን ተጫዋች ዝንባሌዎች፣ የጨዋታ ባህሪ በሚገባ ያጠናል ማለት ነው። የቪዲዮ ክሊፖች ያጠናል ማለት ነው። ይሄ እንግዲህ የክለቡ ሰዎች ለተጫዋቾቹ ፊድ ከሚያደርጓቸው መረጃዎች በተጨማሪ በራሱ የሚወስደው ኢኒሽቲቭ ወደ ማንቸስተር ዩናይትድ ከመዘወሩ በፊት ከሪያል ማድሪድ ለቆ ማለት ነው ከማንቸስተር ዩናይትድ ሰዎች ጋር ድርድር ሲያደርግ የጠየቃቸው መሰረታዊ ጥያቄዎች የት እንደሚኖር የሚኖርበት ቦታ ከልምምድ ቦታው ምን ያህል እንደሚርቅ የማንቸስተር ዩናይትድን ጂምናዚየም በካሪንግተን ያለውን በቪዲዮ ማየት እፈልጋለሁ ብሎ ነው የጠየቃቸው ፋሲሊቲውን ማየት እፈልጋለሁ ለስራው ያለው ምግባር ብዙ የሚደነቅ ነው